የአዲስ አበባ ከተማ ትምህርት ቢሮ ሰላማዊ የመማር ማስተማር ከባቢን በመፍጠር ምክንያታዊ እሳቤን ያነገበ ለሀገርም የራሱን አሻራ የሚያሳርፍ ትውልድን ለመቅረጽ ያለመ ውይይትን ከግል የትምህርት ተቋማት አመራሮችና ተወካዮች ጋር አካሂዷል። የግል ትምህርት ቤቶች በትውልድ ስነ ምግባርና ውጤታማነት ላይ እየተጫወቱት ያለው ሚና በስፋት ተንጸባርቋል። በመድረኩ በትምህርት ቤቶች አዋኪ ተግባራትን ለማጥፋትና ለማስተካከል የተሰሩ ስራዎችም ተነስተዋል። ትምህርት ቤቶች የኅብረተሰቡ ናቸው። ኅብረተሰቡ ደግሞ ፀጥታው ተረጋግጦ ተማሪዎች ትምህርታቸውን መማር ይፈልጋሉ። መንግስትም እንደ መንግስት ይህንን ይፈልጋል። ስለዚህ አዋኪ ነገሮች ላይ በስፋት መሰራት ይገባዋል የሚል ነጥብ ለማስቀመጥ ነው። ሰላም ይቀድማል። መማር የሚኖረው ሰላም ሲኖር ነው። ማንኛውም ነገር ከሰላም በኋላ ነው። ስለዚህ ሰላምን ቅድሚያ ሰጥተን እኛም እንደምንሰራ ቃል እገባለሁ። ሀገራችን ትደግ ከተባለ ሀገራችን ጥሩ ትውልድ ይኑር ከተባለ እያንዳንዱን ስቴፕ ባይ ስቴፕ ማየት ይኖርብናል። ትምህርት ቤት የሰሯቸውን ልጆች እቤት ገብተው እንዳይፈርሱ፣ ምን አይነት ነው የቴሌቪዥን ቴሌቪዥን ሲተላለፍ ምን ያክል ሳንሶር ይደረጋሉ የሚለው መታየት መቻል አለበት። እንደውም ሶሻል ሚዲያ ላይ የምናያቸው ሜሞች እኳ አሉ አይደል? ልጄ ቲክቶከር ይሆናል ብዬ ስጠብቅ ዶክተር እና ኢንጂነር ሆኖ አረፈው ብሎ የሚቀለዱ ቀልዶች አሉ። ኢዱኬሽን ለስራ ብቻ አይደለም፣ ሀገርን ለመለወጥ ችግር ለመፍታት ነው። ችግሮቻችን ምንድናቸው? እንዴት እንፈታቸዋለን? የሚሉትን ነገሮች በትክክል ዲፋይን መደረግ መቻል አለበት። የአዲስ አበባ ከተማ ትምህርት ቢሮ ምክትል ኃላፊ አቶ አሊ ከማል አዲስ አበባ ከተማ ትምህርት ቤቶችን በማዘመንና ሰላማዊ የመማር ማስተማር ሂደትን ውን ለማድረግ በርካታ ስራዎችን ሰርታለች ብለዋል። በቀጣይም ይህን አጠናክሮ ማስቀጠል እንደሚያስፈልግ የገለጹት ምክትል ኃላፊው የግል ትምህርት ቤቶች የመማር ማስተማር ሂደትን ውን በማድረግ በትውልድ ስነ ምግባር ላይ በትኩረት ይሰሩ ዘንድም ጠይቀዋል። በትምህርት ቤት ዙሪያ ተማሪዎችን ሊስብ የሚችል ነገር ሲከፈት ኖ ቢል ህብረተሰቡ ማንም ሰው መክፈት አይችልም ነበር። ዋናው እሱ ነው። ሁሌ ለዚህ ነው አስተሳሰብ አስተሳሰብ ምንለው እናንተም ፐርታይ የምትቀጥሩት አስተሳሰብ ነው እሱ እሱም አስተሳሰብ ነው። አንድ ሀገር አለ እንደምን ገነባው ይሄ ትውልድ መጨረሻ ላይ አንድ ኢትዮጵያ ውስጥ አለ እንደሚኖረው ስለዚህ እሱንም ኮምፕሬሄንሲቭሊ ማሰብ ይጠይቃል። ትንሽ እንጂ እነንትና ማን ነው ማልኮሜክስ የሚለው ነገር አለ። እኔ ከሚለው ወተን እኛ ስንል ችግሮቻችን ሁሉ መፍትሄ ይሆናሉ ይላል። ስለዚህ እኛ እንበል ያኔ ነው ችግራችን የሚፈታው እንጂ እኔ ምን አገባኝ ከመጣ አንበል የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ አቶ ተስፋዬ ደንድረ በበኩላቸው በመድኖ ያሉ ትምህርት ቤቶች ከአዋቂ ተግባራት የራቁና በመልካም ስነ ምግባር የታነፀ ዜጋን መፍጠር ይቻል ዘንድ ቢሮው በትኩረት ሰርቷልን ብለዋል። በደንብ ተቀናይተን ሰላምና ጸጥታ ትምህርት ቤቱ እዛ ያለ ደንብ ትምህርት ጽህፈት ቤት ሬጉላቶሪ ያስተዳደር አካሉ በሙሉ እዛ ያለ አጠገባችሁ፣ ወረዳም ክፍለ ከተማም በሙሉ በጋራ ሆነን ከሰራን የትምህርትን ፋይዳ የተማሪ እንደዚህ መሆን የሚያንገበግባችሁ በጣም ብዙ ሰው አለ። ብዙ ሰው ስላለ ተቀናይተን ውስን የሚታዩ ነገሮች አረመን፣ የ2018 በጀት አመት የትምህርት ዘመን በሰላም እንድናጠናቀቅ ሁላችንም ተክተን እንስራ። የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቶ አርገው። በከተማ በትምህርት ዘርፉ ላይ ለሚመዘገበው ውጤቶችና መሻሻሎች የጸጥታ መዋቅሩ ሚና የጎላ ነው ብለዋል። በቀጣይም ትምህርት ቤቶች የሰላማዊ መማር ማስተማር መገኛ የሆኑ ዘንድ በትኩረት ይሰራል ብለዋል። ትምህርት ቤቶች ርዕሰ መምህራንን ይመስላሉ ነው የሚባለው። ተማሪዎች ደግሞ መምህራኖቻቸውን ይመስላሉ። በጣም ሞዴል የሆኑ ትምህርት ቤቶች ብዙዎቹ ቦታ እንዳለ እኛም እናውቃለን። ተማሪ በስነ ምግባር በዲሲፕሊን እንዲታነጽ የሚሰሩ አንዳንድ ቦታ ደግሞ የጽንፈኝነት አመለካከት እና ተግባር የቡድን ጸር፣ የሴኩላሪዝም ጉዳይ ደግሞ ጉድለት የሚታይባቸው ትምህርት ቤቶች አሉ። በ2018 ይሄ ምክክር መድረክ እነዚህን ያስወገደ ፍጹም ሰላማዊ የመማር ማስተማር የሚካሄድባቸው ትምህርት ቤቶች እንደዚሁም በውጤትም የተሻለ እንዲሆን አጥብቃችሁ እንድትሰሩ አደራ እያልኩኝ የፖሊስ ተቋማችን በየደረጃ ያለው በሁሉም አካባቢ ለሚኖሩ ሰላማዊ የመማር ማስተማር የሚጠበቅብንን ኃላፊነት በቅርበት ሆነ እናግዛለን፣ በጋራ እንሰራለን። ግብረ ገብነትን ከመደበኛ ትምህርት ጋር ያዋደደ በሁለንተናዊ መልኩም የበቃ ትውልድን ለመቅረጽ በትኩረት እንደሚሰሩም የግል ትምህርት ቤቶች ገልጸዋል።